ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎች ጋር ተስፋዬ ጠገብ ነኝ። አብራችን ቆዩ። የሰላም እጦት በጤና ተቋማት አገልግሎት ላይ አሉታዊ ተጽዕኖ እያስከተለ መሆኑን በማዕከላዊ ጎንደር ዞን የወገራ ወረዳ ጤና ጽሕፈት ቤት አስታወቀም። ጽሕፈት ቤቱ በወረዳው ጉዳት የደረሰባቸው የጤና ተቋማት አገልግሎት እንዲሰጡ እየሰራ መሆኑንም ገልጿል። አገኘው አባው በዝርዝር ተመልክቶታል። የሰላም እጦት ጉዳት ከሚያስከትልባቸው የአገልግሎት ዘርፎች መካከል የጤናው ዘርፍ አንዱ ነው። ሰላም ከሌለ ህሙማን ወደ ጤና ተቋማት ሄደው ፈውስ ለማግኘት፣ የህክምና ባለሙያዎችም ሙያዊ ኃላፊነታቸውን ለመወጣት ይቸገራሉ። በወገራ ወረዳ ኗሪ የሆኑት ወይዘሮ መቅደስ ተስፋዬም የተፈጠረው የሰላም እጦት በተለይ ለወላድ እናቶች ፈተና መደቀኑ ነው የነገሩ። በገጠር በጣም ተጽዕኖ አለው፣ ምክንያቱም አምቡላንስ በዚህ በችግሩ በግጭቱ ምክንያት መሄድ ስለማይችል ከዛው ወልደው የደም መፍሰስ ችግር እንደገና ህፃኖችም የመሞት እናቶችም የመሞት እድል አላቸው። ይሁላ ደግሞ በዚህ በግጭቱ በችግሩ ምክንያት ነው ለዚህ ለችግር ተጋላጭ የሆኑት። የእናትን ጤና የልጅን ደህንነት ለማረጋገጥ እና ማህበረሰቡ በአካባቢው የህክምና አገልግሎት እንዲያገኝ የህክምና ተቋማት ከጥቃት ነፃ መሆን እንዳለባቸው ትመክራለች። ቢያንስ አገራችን ሰላም ሆኖ የተቋረጡ ነገሮች የጤና ተቋማት አምቡላንስም ወደየገጠሩ ወደየ በቃ ወላድ ወዳለበት በገጠሩ ቢገባልን። ዞሮ ዞሮ ልጅም አይጎዳም እናትም አትጎዳም። በተፈጠረው የሰላም እጦት ባለሙያዎች ተንቀሳቅሰው ለማህበረሰቡ የሕክምና አገልግሎት ለመስጠት መቸገራቸውን የጠቀሱት የወግራ ወረዳ ጤና ጽህፈት ቤት ምክትል ኃላፊ አቶ መንግስቱ ታደሰም በወረዳው ከሚገኙ ሶስት የከተማና 38 የገጠር ጤና ተቋማት መካከል አስራ ሶስቱ ላይ ጉዳት እንደደረሰባቸው አንስተዋል ወደ አስር የሚሆኑ ጤና ኬላዎች ጉዳት አስተናግደዋል። ከእነዚህ መካከል አንደኛው ጤና ኬላ ሙሉ በሙሉ በሚባል ደረጃ በቃጠሎ ወድሟል። ሌሎች ቀሪ ዘጠኝ ጤና ኬላዎች ዋና ዋና የሚባሉ ለክትባት የሚያገለግሉ ሶላሮች፣ የፍሪጆች፣ የህክምናዎች ሸልፎች፣ አጠቃላይ መሰረታዊ የሆኑ የጤና ኬላ ግብአቶች ተሰርቀዋል፣ ወድመዋል፣ ከጥቅም ውጭ ነው። እንደ ወረዳችን 13 ተቋማት ቀጥተኛና ተዘዋዋሪ ተጎጂ ሆነዋል። ግጭቱ ጋር በተያያዘ የተጎዱ የህክምና ተቋማትን መልሶ ስራ ለማስጀመር እየሰሩ መሆናቸውን የገለጡት አቶ መንግስቱ የማህበረሰቡንና አጋር ድርጅቶችን እገዛ እንደሚፈልጉ አብራርተዋል። ከተጎዱት መካከል አስሩ ጤና ኬላዎች ሰባቱ ወደ አገልግሎት ተመልሰዋል። ሶስቱ ጤና ኬላዎች ደግሞ እነሱን በቅርብ ጊዜ ለመመለስ እንግዲህ የተቀናጀ ርብርብ እያደረግን እንገኛለን። ግን አሁን አገልግሎቱን ይመለሱ ተብሎ ቢሮ የክፈቱ ነው እንጂ መሰረታዊ የሆነ የሕክምና መሳሪያና ሌሎች ማቴሪያሎች ድጋፍ የሚያስፈልጋለ። እሱን እንግዲህ ማህበረሰቡ የሚችለውን ማህበረሰቡ ማህበረሰቡ የማይችለውን ደግሞ አጋር ድርጅቶችንም ጤና መምሪያም ከሴክተራችን ጋር ተቀናጅተን ጥያቄ እያቀረብ እንገኛለን ማለት ነው። በተፈጠረው የሰላም እጦት በወረዳው በሚገኙ ቀበሌዎች ለወላድ እናቶች የአምቡላንስ አገልግሎት ለመስጠት መቸገራቸውን ምክትል ኃላፊው ጠቅሰዋል። አብዛኛው ጤና ጣቢያዎቻችን አምቡላንስ ሳይገባባቸው አምቡላንስ ካለመግባቱ ጋር ተያይዞ ፈጣን አገልግሎት ሪፈር ጋር ተያይዞ እሱን እየሰጠን አይደለም። አምቡላንሶች ቢገቡ ያው ጉዳት ይደርስባቸዋል። አሁን እኛ አማራጭ አደረግ ነው? ነፍሰ ጡር እናቶች በየጤና ጣቢያው የእናቶች ማቆያ ክፍል አለ፣ ወልደው እንዲሄዱ ማድረግ ነው። ከዛ ሲቀጥል ደግሞ ሪፈር የሚያስፈልጋቸው ሆኖ ሲገኝ ወደ ሆስፒታል የባህላዊ አምቡላንስ ሚባላለው የወጣቶች አደረጃጀት በጤና ባለሙያዎቻችን በኩል ይህን እንዲሰጠኛ ጥብቅ ክትትል እያደረግን እንገኛለን። በችግር በችግር ውስጥም ሆኖ ለ1780 እናቶች በሰለጠነ ባለሙያ የወሊድ አገልግሎት ማግኘታቸውን አቶ መንግስቱ ጠቅሰዋል። ወቅቱን ጠብቀው ግብር በመክፈል የዜግነት ግዴታቸውን እየተወጡ መሆኑን በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ የሚገኙ ነጋዴዎች ተናገሩም። ምስጉን ግብር ከፋዮች በመኖራቸው 75 በመቶ ግብር መሰብሰብ መቻሉን የወረዳው ገቢዎች ጽህፈት ቤት አስታውቋል። ቃል ኪዳን ኃይሌ ዝርዝር ዘገባ አላት። ደሴ ማሞና ፍቃዱ ኖራውን በላይ አርማጭሆ ወረዳ ትክል ድንጋይ ከተማ በንግድ ስራ ላይ ተሰማርተው ለማህበረሰቡ አገልግሎት እየሰጡ ይገኛሉ። ታዲያ የሚያገኙትን ገቢ መሰረት በማድረግ መክፈል የሚጠበቅባቸውን ግብር ወቅቱን ጠብቀውና በአግባቡ እንደሚከፍሉ ነግረውናል። ከሰፖርቴችናት በአመት እንዴት በዚህ ላይ ሰበስባል። በቀን ገቢ እየቀነስኩ ለግብር የሚሆነውን እዚህ አስቀምጣለሁ በዓመቱ መጨረሻ ላይ ክፈሉ ስንባል በቀጣይ ወጥቼ በታራ ቁጠራ አንድ ወይም ሶስት በላይ ወርጅም አላውቅም። ቀጣይ ጀስቼ ከፍላለሁ እና ወዲያውን እንደደረሰው ደሞ ክፈሉ ሲባል አይደለም። እንደፈደፈው እኔ ቀድሜ ነው በዚህ በካሳፖርት የምሰበስበው ሳደቆ እያለ ወቅቱን ጠብቄ ነው የምከፍለው። ደረሰ ያው ለሚመጣው ሰው ለእያንዳንዱ ሰው ደረሰ እየቆረጥ እንሰጣለን። ግብር ደግሞ በዓመቱ በየሶስት ወሩ ሪፖርት እያደረግ በዓመት አንድ ጊዜ ግብር እንከፍላለን እና ሁልጊዜም ደረሰ እየቆረጥ እንሰጣለን። ግብር ያው ለሀገር ጠቃሚ ነው። ደረሰኝ መቁረጥ ደግሞ የኛ ግዴታችን ነው። ግብር መክፈል ኃላፊነት መሆኑን የጠቆሙት ነጋዴዎቹ ለሀገር ልማትና እድገት የሚውል በመሆኑ የዜግነት ግዴታን በተገቢ መንገድ መወጣት እንደሚገባም ያስረዳሉ። ባልሰራው ልክ ሲመጣ ሰው ይላል በሰራው ልክ ከመጣ ግን የዜግነት ጉዳይ ነው። በሰራበት ልክ ለመንግስት መግባል መቻል አለበት። ምክንያቱም ካልተሰራ አገራዊ ልማት አይመጣም። እኛ በምንከፍለው ግብር ነው መንገድ ብንል፣ ውሃ ብንል፣ ትምህርት ብንል፣ ማንኛም ተቋማት ሊገነቡና ልንገለገል የምንችለው በምንከፍለው ገቢ ነው። ግብርን የመንግስት ድርሻ ብቻ አድርጎ ማየት አይደለም። መንግስት ያስከፍላል እንጂ እራሱ ባለ ድርሻ አካላት ሆኖ ያስከፍላል እንጂ ጥቅሙ ግለኛ ነው። ማንኛውም ሰው ተቋም መስርቶ እስከሰራ ድረስ ግብር የመክፈል ግዴታ አለበት። ግብር ለሀገር ነው የሚጠቅመው። ግብር ለህዝብ ነው። እና ማንኛውም ሰው ግብር መክፈል አለበት። ለሚሰራው ስራ ለሚያገኘው ጥቅም ቢያንስ እንኳ መንግስት የሰጠውን ኃላፊነት መወጣት አለበት። በወረዳው ከ103 ሚሊዮን ብር በላይ ግብር ለመሰብሰብ ታቅዶ በአሁኑ ወቅት ከ77 ሚሊዮን ብር በላይ በመሰብሰብ የእቅዱን 75 በመቶ በላይ መፈጸም ተችሏል። የላይ አርማጭሆ ወረዳ ገቢዎች ጽሕፈት ቤት የግብር ትምህርትና ኮሚኒኬሽን የስራ ሂደት አስተባባሪ ደጅጥኑ ገነቱ በወረዳው ኃላፊነታቸውን በአግባቡ የሚወጡ ምስጉን ግብር ከፋዮች መኖራቸውንም ነግረውናል። አጠቃላይ ግብር ከፋዮቻችን ወደ 1355 ግብር ከፋዮች አሉ በወረዳችን። ከደረጃ ከደረጃ ለከደረጃ መርሃ እንዲሁም ከኪራይ ገቢ ብሎ ማለት ነው። ከነዚህ ውስጥ ሁሉንም ማስከፈል የተቻለበት ሁኔታ አለ። በአጠቃላይ በዚህ በጀት አመት ሁሉም ምስጉን ናቸው፣ ግን ደግሞ በይበልጥ በሚል ሶስት ግብር ከፋዮችን እንደ ተቋም የመረጥነበት ሁኔታ አለ ማለት ነው። የግብር ስርአቱ እየተሻሻለ ጥሩና ዘመናዊ የግብር አሰባሰብ ስርአት ያለንበት ሁኔታ ነው። ግብርን በአግባቡና ወቅቱን ጠብቆ መክፈል የዜግነት ግዴታ መሆኑን በመረዳት ግብርን በወቅቱ መክፈል እንደሚገባ ተመላክቷል። ለማህበረሰቡ የሚሰጠውን የሕክምና አገልግሎት ለማሻሻል ከተለያዩ አጋር ተቋማት ጋር እየሰራ መሆኑን የሰሜን ጎንደር ዞን ጤና መምሪያ አስታወቀም። ዳሽን ቢራ ፋብሪካ ለደባር ከተማ አስተዳደር ጤና ጣቢያ የአልትራሳውንድ የሕክምና መሳሪያ ድጋፍ አድርጓል። ደረጀ ደርበው ተጨማሪ ዘገባ አለው። ዳሽን ቢራ ፋብሪካ ከአራት መቶ ሺህ ብር በላይ ወጪ የተደረገበት የአልትራ ሳውንድ የሕክምና መሳሪያ ለድባርቅ ጤና ጣቢያ ድጋፍ ማድረጉ ተገልጿል። የሰሜን ጎንደር ዞን ጤና ጥበቃ መምሪያ የሕክምና ክፍል አስተባባሪ መኩሪያ አማረ፣ ላለፉት ሁለት ዓመታት የአልትራ ሳውንድ የሕክምና መሳሪያን ለጤና ጣቢያዎች ተደራሽ ለማድረግ የተለያዩ ስራዎች ሲሰሩ መቆየታቸውን ገልጸዋል። እስካሁን በዞኑ ስድስት የአልትራ ሳውንድ የሕክምና መሳሪያዎችን በየወረዳው ላሉ የጤና ጣቢያዎች ተደራሽ ማድረግ መቻሉንም አብራርተዋል። ከዚህ በፊት ለጤና ጣቢያዎች ለሆስፒታሎች፣ ደረጃቸውን የጠበቁ የአልትራ ሳውንድ አገልግሎት እገዛ ያደረገበት አጋጣሚ ያለ እንደ ክልል ማለት ነው ባሉ አጋር አካላት እንዲሁም ከማህበረሰብ ተሳትፎ ካሉ ከውስጥ ገቢ መሟላት መቻል አለበት፣ የሚል እንቅስቃሴ ነው እየተደረገ ያለው። ጤናማ የማህበረሰብ ክፍልን ለመፍጠር የጤና ተቋማትን መደገፍና መከታተል እንደሚገባ የገለጹት የደባርቅ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ ክንዴ ተፈራ ከተማ አስተዳደሩ ከተለያዩ አጋር ተቋማት ጋር በመተባበር ጤና ጣቢያውን የመደገፍ ስራ ሲሰራ መቆየቱን ተናግረዋል። በዚህ አጋጣሚ ተቋሙ እና የአካባቢ አስተዳደር በተለይ ከአንትራሳውንድ አገልግሎት ከመስጠት አኳያ ከፍተኛ ጥረት አለበት። ይህን ለማግኘት የተደረገው ርቀትና የተሄደው ርቀት የተሰራው ስራ ከፍተኛ በመሆኑ ይህን በማግኘታችን የከተማችን ህዝብና በዙሪያው ያለው ህብረተሰብ አገልግሎቱን በተቃና መንገድ ያገኛል የሚል አሳሰብና እውነት አለ ጤና ጣቢያው ለአካባቢው ማህበረሰብ የሚሰጠውን አገልግሎት ለማዘመንና ለማቀላጠፍ በማሰብ ድጋፍ እንደተደረገ የዳሽን ቢራ ፋብሪካ የሰሜን ጎንደርና የማዕከላዊ ጎንደር ዞን ሽያጭ ስራ አስኪያጅ የአያለም ንጉሴ ተናግረዋል። ደባርቅ ላይ አንድ ጤና ጣቢያ ብቻ ነው ያለ። ይህን ለመደገፍ ደግሞ ተገቢ ነውና ያስፈልገዋል በሚል ይሄን ድጋፍ ለማድረግ ችለናል። ያው ባየዋቸው ነገሮችም ትክክለኛም ነበረ የተደረገው ነገር። የደባርቅ ከተማ አስተዳደር ጤና ጣቢያ ኃላፊ ጌታቸው መኩሪያ የሕክምና መሳሪያ ድጋፉ አገልግሎት ፈልገው የሚመጡ ታካሚዎችን በወቅቱ የሕክምና ድጋፍ ለመስጠትና የጤና ጣቢያውን አገልግሎት የመስጠት አቅም ለማሳደግ እንደሚያግዝ ገልጸዋል። አልትራሳውንድ ከመጣ በኋላ የመጀመሪያው ነገር የእናቶች እንግልት ሙሉ በሙሉ ይቆማል። ያብቻ አይደለም በደባርቅ ከተማ አስተዳደር ጤና ጣቢያ አገልግሎት ፈልጎ የሚመጡት ታካሚዎች ችግሩ በቶሎ ተለይቶ የሚያስፈልገውን ሕክምና ለማድረግ ትልቅ አጋዥ እና አቅም ስለሆነ በጣም ትልቅ ወሳኝ ማቴሪያል ነው የተሰጠን። በቀጣይም ክፍተቶችንና ችግሮችን በመለየት ፋብሪካው የሚያደርገውን ድጋፍ አጠናክሮ ይቀጥላል ተብሏል። የመንገድ መብራትና ውሃ መሰረተ ልማቶች አለመሟላት በኑሯቸው ላይ ጫና እያሳደረባቸው በመሆኑ መፍትሄ እንዲሰጣቸው በማዕከላዊ ጎንደር ዞን የላይ አርማጮ ወረዳ ነዋሪዎች ጠየቁም። የመሰረተ ልማት ስራዎች በበቂ ሁኔታ አልተሟሉም ያለው የላይ አርማጮ ወረዳ አስተዳደር በነዋሪዎች የሚነሱ ቅሬታዎችን ለመፍታት ጥረት እየተደረገ ነው ብሏል። ቃል ኪዳን ኃይሌ ተጨማሪ አላት። በላይ አርማጮ ወረዳ ትክል ድንጋይ ከተማ በተለምዷዊ አጠራሩ ሚካኤል ሰፈር አካባቢ በ1999 ዓ.ም ነበር ከ250 በላይ ለሚሆኑ የከተማዋ ነዋሪዎች የመኖሪያ ቦታ መስጠት የተቻለው። አሁን ላይ በአካባቢው ከሰባት መቶ በላይ ነዋሪዎች ይገኛሉ። ሆኖም ግን በአካባቢው የመሰረተ ልማት አልተሟላም። የአካባቢው ነዋሪዎችም መንገድ፣ መብራት እና ውሃ ተደራሽ አለመሆኑን በመግለጽ ይህም ኑሯቸውን ፈታኝ እንዳደረገው ነግረውናል። መምህር ጥላሁን አሰሜ ይባላሉ። መሰረተ ልማቶች እስካሁን ያልተተገበሩበት ቦታ ወይም ሰፈር ቢኖር ይሄ አካባቢ ነው። በመብራት፣ በመንገድ፣ በውሃ ነው ለሁሉም አልደረሰም ማለት ነው። ሲስተር ሻሙሻማ ይባላሉ። ፕላን ሲሰራ መንገድ እንዳለው ጥርጊያ እንደሚጠረግ አስቀምጠውልን ነበር። ነገር ግን መጨረሻ ላይ አሁን እኛ ከባዶ ነው ያለነው። ሌሊት ላይ ምጥ ቢመጣት አንዲት እናት ልጇን ታጣለች። ምክንያቱም ከዚህ ነው እንጅግ ጤና ጣቢያ፣ ጤና ተቋም መድረስ አትችልም። ከዚህ በፊትም የተደረገ እንደዚህ ያጣች እናት አለች። ነዋሪዎቹ ይህንን ቅሬታቸውን ይዘው ለሚመለከተው አካል ቢያቀርቡም ችግራቸውን የሚፈታ ምላሽ ግን አለማግኘታቸውን ይገልጻሉ። ግማሹ መጣና ሁሉን ዝሮ አየው። ግምቱ አምስት ሚሊዮን ስድስት መቶ ስልሳ ስድስት ሺህ ከዘጠና ሰባት ሳንቲም ብለው ገምተው አመጡት። ለምንድን ነው ይህን ያህል ብሩ የበዛ ምናም ብለ ስጠየቃቸው አይ ትራንስፎርመር ያስፈልገዋል። ትራንስፎርመር ማኛ እንዴት አድርገን እንችላለን? መሆን ያለበት እኛ ምናልባት እንደተለመደው ለፖል ብንከፍል ጥሩ ነው። እዛ መዘጋጃ እንደገና ሄደን ጠየቅን፣ አስተዳደር ምክር ቤት ሄደን ጠየቅን። እኛም ምንም ማድረግ አንችልም፣ እንግዲህ ተገምቶ የመጣው የምከፍሉ ከሆነ ይገባላችኋል፣ ከዛ ውጭ ግን ምንም ይሆን ነገር የለም አሉ። እስካሁን አለነ በጨለማ ውስጥ ገብተን ማለት ነው በላይ አርማጮ ወረዳ ትክል ድንጋይ ከተማ መሪ ማዘጋጃ ስራ አስኪያጅ አቶ አበራት ተሰራ ነዋሪዎቹ በ1999 ዓ ም ሕጋዊ በሆነ መንገድ የመኖሪያ ቦታ ያገኙ መሆኑን ጠቅሰው በነዋሪዎቹ በኩል የሚነሳው ጥያቄ አግባብነት ያለው መሆኑን አንስተዋል። በመሆኑም የወረዳው መሪ ማዘጋጃ ቤት የማህበረሰቡን ጥያቄ ለመፍታት ከህብረተሰቡ ጋር እየሰራ መሆኑን ጠቁመዋል። መንግስት ብቻውን ያሟላ ቢባል አይችለውም ዛሬ የሚሰበስበው ገቢ እዛ ድረስ ሊሄድ አይችልም። ቢያንስ በሁለት ቢሆን ብለን ሀሳቡ እንደውም እኛ ነን ያነሳ ነው። ቢያንስ ባለይዞታዎች አጠቃላይ ባለይዞታዎች የሚመጣውን እናይና የግምቱን እናይና ከዛ በኋላ ቢያንስ መሪ ማዘጋጃ ቤት የተወሰነ መጠቀም ያለበትን የተወሰነ እኛ መደገፍ አለበት መንገዱ ለመስራት እኛ ራሱ ዘንድሮ እቅድ የያዝንበት ሁኔታ አለ። የላይርማጮ ወረዳ ዋና አስተዳዳሪ አቶ አስረሳው ደሴ ወረዳው ቀደምት ወረዳ ቢሆንም የመሰረተ ልማት ስራዎች ግን በበቂ ሁኔታ እየተሟሉ አለመሆኑን ገልጸዋል። በነዋሪዎች ዘንድ የሚነሱ ቅሬታዎችን ለመፍታት ጥረት እየተደረገ መሆኑንም አስታውቀዋል። ተደራሹ ባለመሆናቸው ይህን ጥያቄ ለሚመለከተው አካል አሳውቀናል። የሚመለከተው አካልም ለወረዳችን ተጨማሪ የማስፋፊያ እቅድ ተይዞ የጸደቀበት ሁኔታ ነው ያለው። እንግዲህ እኔ እዚህ አካባቢዎችን በተሻለ መጠን የመብራት ተጠቃሚ ለማድረግ የተፈቀደልን ውል ተወስዷል። ተቋራጩ ተለይቷል። ነገር ግን ወደ ተግባር በመግባት በኩል ክፍተቶች አሉ። የማህበረሰቡ ጥያቄ ቅድም ባነሳኋቸው አካባቢዎች ትክክለኛ ጥያቄ ነው። የከተማዋን የመሰረተ ልማት ፍላጎት በሚፈለገው ልክ ለማሟላት ከህብረተሰቡና ከአጋር አካላት ጋር በቅንጅት እንደሚሰራ ተጠቁሟል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሳቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ የጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።